እናንተ ባልነው ርዕሰ ጉዳይ ላይ ለውይይት የተመረጠ አጀንዳ ይዘን እንመጣለን። ከዚያም ቀጥሎ ለተቀዳሚን የሚመስሉ ደግሞ ትንሽ ዘና እያደረጉ ግን ደግሞ አስተማሪ የምንላቸውን ደግሞ የተወሰኑትን ቪዲዮች ማሳያዎችና ለእለቱ በአጠር አጠር ባለመልኩ የሚዘጋጁና እለቱን ይመጥናሉ ያላቸውን የቪዲዮ ማሳያዎች ጭምር ተዘጋጅተው የሚቀርቡበት ፕሮግራም ነው። ኤቭሪ አዘር ደይ። በየ15 ቀኑ ደግሞ የዝክር ፕሮግራም አለው። እንደምታውቁት ይሄ ፕሮግራም በርካታ ርዕሰ ጉዳዮች የሚነሱበት ነው። ለዛሬ የመወያያ ርዕስ አድርገን የመረጠው በተሰጠው አጀንዳ የሚፈስ ህዝብና የመጣበት ያለው አደጋ የሚል ነው። በተሰጠው አጀንዳ የመፍሰስ አደጋ እንደ ህዝብ የተጠናወተ ችግር መሆኑ፣ ይህንን ተከትሎም ደግሞ አጀንዳ ሰጪዎች ይህንን እንደ በጎ እድል ተጠቅሞ አጀንዳ እየሰጡ ነው። የተነባበረ አደጋ ደግሞ እየመጣ ነው። ይሄንን ላልተገነዘቡ አካላት ማስገንዘብ የሚችሉ መረጃዎች፣ ማስረጃዎችና ምልከታዎቻችንን እናቀርባለን። አብራችሁን ትቆያላችሁ እስከ ፍጻሜው ድረስ የገባንበትን ዩትዩብ ቻናል ቀደም ብለን ሁላችንም እስቲ ላይክ እናድርግ፣ ሼር እናድርግ። የገባን ወደ ሁለት መቶ ሰው ገደማ ነው የሚታየኝ። የገባችሁት ይህንን ቻናል ዳዲስም ትተዋወቁት ቻናል ነው ለዛሬ የገባንበት ነው። ይህን የገባንበትን ቻናል የገባችሁ ሰብስክራይብ ሳታደርጉ እየተከታተላችሁ ያላችሁ ሰብስክራይብ አድርጉት። ከዚያ የላይክ በተኗን ተጫኑና ላይክ አድርጉ። ከዚያ ሶስተኛው ከእናንተ የሚጠበቀው እንግዲህ ሰብስክራይብ ካረጋችሁ፣ ላይክ ካደረጋችሁ ሼር የምትለዋን በተን ተጭናችሁ ወደ ቴሌግራም፣ ወደ ዋትሳፕ ግሩፖች መላክ፣ ፌስቡክ ገጻችሁ ላይ ሼር አድርጋችሁ የቀጥታ ስርጭቱ ጀምሯል፣ የሚለጥፉበት በዚህ ምክንያት ያልደረሳቸው አካላት ኖቲፊኬሽኑ እንዲደርሳቸው ያግዛል ማለት ነው። በረምብል ላይ ያላችሁም በተመሳሳይ እንደዚሁም፣ ረምብል ላይ ላይክ አድርጉ፣ የሊንኩን ሼር አድርጉና ተከታተሉን። ትዊተር ላይ ያላችሁት እንደዚሁ በትዊተር ላይ ያለውን አካውንት በትዊተር ላይ ያለውን ሊንክ በመጫን ሼር አድርጉ፣ ሪትዊት አድርጉት ለሌሎች እንዲደርስ ለማድረግ የእናንተን ኃላፊነት ብትወጡ መልካም ነው። የገባችሁት እንደተለመደው እናንተ ቀድማችሁ ገብታችኋል። ስለዚህ ቀድመው የገቡ አካላት እነማን ናቸው፣ ከየት ናቸው የሚለውን አጣርተን ከዛ በኋላ እንደተለመደው እንግዲህ ሽሜን ወደ መድረኩ እናመጣና ከዛ ውይይታችን ይቀጥላል። ጊዜው ሄድ ስላለ ረጅም ሳጣን ፈጅም ፈጠን ፈጠን እንብላችሁ የመጣችሁበትን የተከታተላችሁ ያላችሁበትን ቦታ በመጥቀስ እንግዲህ ቀዳሚዎቹን እንጠራለን። እነማን ከየት ነው ያላችሁት? ከየት እንጀምር? ሚኒሊክ ዛሬም ንጉስ ነው። የመጀመሪያ ሙኒክ ጀርመን ቀዳሚ ነው። ዛሬ ጀርመን ለተ ቅዳሜ ጀርመን በጣም ቀዳሚ ሆነዋል። ሙኒክ ተጽፏል ከጀርመን። ሚኒሊክ ሳተላይት ላይ በአገር ቤት እየጻፋችሁልን ያላችሁ ለቴክኒክ ዲፓርትመንት ሳተላይት ቴክኒክ ዲፓርትመንት ነግረናቸዋል። እነሱ ሶልቭ እስከሚያደርጉ ትጠብቃላችሁ። እሱን ችግሩን ይፈቱና ይነግሩናል። ረምብ ላይ ትዊተር ላይ ያላችሁ ቀጥሉ። ዩቲብ ላይ ያላችሁት ቀጥሉ። ይሄንን ፎር ሹር በተወሰኑ ደቂቃ ውስጥ ሶልቭ ያደርጉታል። እነሱ እስከሚጨርሱና እስከሚነግሩን ድረስ አሁንም የት ነው ሙኒክ። ከሙኒክ ቀጥሎ ከሙኒክ ቀጥሎ የመጣው ላንቻ ነው። ላንቻ አካባቢ ከዛ ቀጥሎ ቬጋስ እናመሰግናለን። እናንተ ባትኖሩ ኢትዮ 360፣ ባይኖር የሚላለ ምን ሊፈጠር እንደሚችል አሰባችሁታል። ከእውነት ተፋጠን እንቀር ነበር የሚላለ እናመሰግናለን። በዚህ ደረጃ ቫሊዩን ስለተረዳችሁ። እስከዛ ቬጋስ ነው የመጣው። ከዛ ዳላስ ቴክሳስ፣ ከአፋር አባአላ፣ ከሜሪላንድ የመጣለ ከአሳምነው ጽጌ ከፈንታውን ሞሀቢ አገር ወሎ ቤት አማራ ብሎ ይጻፈል። ከዚያ በኋላ ቨርጂኒያ አርሊንግተን አካባቢ ያለ ምንድን ነው፣ በቃ ቀን አስተካክዬ ከባዶ ብዬም ነው ወይም አል አርጋትና አባዶ የካ አባዶ ብለን እናንብበው። በህጉ ተርጉመ ነው። ከሚችጋን አለ፣ ካሊፎርኒያ፣ ከሳን ሆዜ፣ ቬጋስ፣ እንደገና ናሽቪል የተለመደ ነው። ናሽቪል በጣም እናመሰግናለን። በጣም እናመሰግናለን። በጣም እንደ ብረት የጠነከሩ በብዙ ውጣ ውረዱስ ከጎናችን ያልተለዩ በርካቶች ናቸው ያሉት። ከነዛ መካከል ናሽቪል እናመሰግናለን፣ የምታደርጉት ጥረት ሁሉ። ዘነበ ወርቅ አካባቢ ስሙ ደስ ይላል። ዘነበ ወርቅ አካባቢ አሁን አረጋዊ የአቡነ አረጋዊ ቤተክርስቲያን፣ በጣም ትልቅ የሚባለው አዲስ አበባ ውስጥ ዘነበ ወርቅ አካባቢ ያለው ነው። ጀርመን ፍራንክፈርት። ዘነበ ወርቅ ማለት ከዚህ ቀደም ጉድ ሸፐርድ ምናምን የሚባለው ያለው እሱ ነው። በመካኒሳ የሚባለው ሰፈር ምናምን አካባቢ ማለት ነው። አንድ ፕሮግራም አለ፣ የሰፈር የሚያስቃኝ፣ እዛ ጋር ብንወዳደር ከየት ከየት ጀምሬ እንደምጠራው። እሺ፣ ጀርመን ፍራንክፈርት፣ ሀረር አለ፣ እንደገና ቬጋስ ቬጋስ ጎንደር፣ በቆጂ፣ ጀርመን ናሽቪል፣ ተናሲ ምንድ ነው ዳግማዊ መንግስቱ፣ ለገዳዲ ከአዲስ አበባ። ኦኬ እሺ፣ እናስተካክላለን። ሲዳማ ክልል ዴራ ቀባዶ የሚባል ቦታ አለ፣ ሲዳማ ክልል እና እሱን የጠሩልን እናመሰግናለን። ሲዳማ እናመሰግናለን። ከልጋሪ፣ ካሊፎርኒያ በድጋሚ ቬጋስ ካንሳስ ሲቲ ከወሰን አካባቢ እየተከታተላችሁ ነው ያላችሁ። ቴንኪዩ ሚኒሊክ ዛሬም ንጉስ ነው። ከዳላስ ቴክሳስ እናመሰግናለን። ሎንደን በጣም እናመሰግናችኋለን። ከስዊድን ቴንኪዩ በጣም ካንሳስ ሲቲ። አንድ ደግሞ ማነው ባልኖራችሁ ብሎ የጻፈ አለ። እኛ ባልኖርም አንተ የሚለም እዚህ ጋ መታጽፍም እኛ ኖረን እኮ ነው ቅዳሜ ቁጭ ብለህ ሱስህን የምታጣጥመውና በገመድ ተጎተተ የመጣ ትመስላለህ። ይህን ሰውዬ ተዉት። ትንሽ ጸበል ሞቅ ሞቅ ሞቅ ሞቅ አድርገን እንደ ጋኔን አስለፍልፈን የምሱን ሰተን አልታገሱት። ወዲያውን የቀሰፉት ወዲያው ቀስፈውታል። እኔ እንዳውም ትንሽ አሟሙቁት ብዬ ነበረ። አድሚኖቹ እንዲህ አይነት ወሮ በላ ምናምን ትዕግስት የላቸውም። ኦ ተሰሎንቄ ያለ ሰው አለ። በጣም የሚገርም ነው። ከተሰሎንቄ በጣም በቃ ከምጓጓው ላየው የምፈልገው አካባቢ ነው። ከነገስታቱ ሀገር ከሸዋ ጅሩ በጣም እናመሰግናለን። ስፕሪንግፊልድ፣ እዚሁ ቨርጂኒያ፣ ከኳታር፣ ከቡልቡላ ከአዲስ አበባ ጅቡቲ ጅቡቲዎች ጅቡቲ፣ እንኳን ትንሿ ሀገር ኢትዮጵያውያን በአስቸኳይ እንድትወጡ ብላ ትእዛዝ ሰጥታ የአብይ አህመድ አገዛ ለሶስት ወር አራዝሙልኝ የሚል የስ ሙላም ቢሆን የሆነ ነገር ጠይቋል። እስካሁን ድረስ አልተሳካም። ካልጋሪ እናመሰግናለን። አለን ከአዲሱ ገበያ፣ እስራኤል ከእስራኤል እናመሰግናቸዋለን። ጀሩሳሌም፣ ካንሳስ ሲቲ፣ ቴክሳስ፣ ሜሪላንድ፣ ደብረ ብርሃን እንደዚሁ እያለ ይቀጥላል። ሁላችሁንም ከልብ እናመሰግናለን። ይህንን ካልን ወደ ቀጣዩ ጊዜ፣ የእናንተን ጊዜ ለመቆጠብ ነው። እኔ እየጠራው ብቆይ በጣም ይቻላል፣ ምንም ችግር የለውም። ግን ጊዜያችሁን እንቆጥባለን። ይህን ስላደረጋችሁ ደስ ይለናል። ቀጥሎ ያላችሁት አሁንም እቺ የልብ ቅርጿን ትነኩና፣ ኦል ታይም እኛ እየተነጋገረን እኛ መረጃዎች እያቀረብን እናንተ ታፕ ታደርጋላችሁ በጣም ደጋግማችሁ እሷን የልብ ቅርጽዋን ሌሎቹን ኢሞጆች ታፕ በማድረግ ኢምፕሬሽኑ እንዲጨምር ማድረግ ትችላላችሁ። ሌላው አስተያየታችሁን እይታችሁን፣ አካባቢውን የመጣችሁበትን አካባቢ እንዳሁኑ ለምሳሌ ቀጥለዋል፣ ነገሌ ቦረና፣ ነገሌ ቦረና ተደጋግሞ እየተጻፈ ስለሆነ ነው። የተለያዩ ቦታዎች የምትጽፏላችሁ። እንደዛው ኮሜንታችሁን ሀሳባችሁን እያጋራችሁም እየጻፋችሁም ቀጥሉ። እስኪ የልብ ቅርጿ ንኳትና መቶ ፐርሰንት የልብ ቅርጽ መቶ ፐርሰንት እነዚህ ሞጆቹን በደንብ ታፕ አድርጓቸው ቶሎ ቶሎ በደንብ ቶሎ ቶሎ ታፕ ታፕ ታፕ ብታደርጉት እሱን ስታደርጉ ደግሞ አሁንም ዩቲዩብ ፑሽ አድርገውና ለፕሮግራሙ መጀመሩን ላላወቁ አካላት በኖቲፊኬሽን እንዲደርሳቸው ያደርጋል። በጣም እናመሰግናለን ስለምታዳምጡን ስለምትሰሙን፣ ደስ ይለናል። እንግዲህ እንደተለመደ ሁሉ ፕሮግራማችንን ሁለት የመግቢያ ግጥሞች አዳምጣችሁ ነው የጀመር ነው። አሁን ወደ እለቱ መረጃዎች እናልፋለን። ዛሬ ውይይት የምናደርግበትን ርዕስ ልንገራችኋል እነግራችኋለሁ። መጀመሪያ ግን ሽሜ ይገባል ከዛ ሰላምታ ያቀርብና ከእናንተ ጋር ከተገናኘ በኋላ እንጀምራለን ማለት ነው። ወደ እለቱ ፕሮግራም እንሄዳለን። ስሜ ወደ ተመልካቾች። እሺ ሀብትሽ፣ እንደምን ዋልክ? አድማኝ ተመልካቾቻችን እንዳላችሁበት ሀገር የሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። ይህ ዞትር ቅዳሜ በዚህ ሰዓት ወደ እናንተ የምናደርሰው በኪነ ጥበብ አይን የተሰኘው ፕሮግራማችን ነው። ሰዓታችንን ጠብቀን መጥተናል። ፕሮግራማችንን በዩቲዩብ ረምብልና ትዊተር የምትመለከቱ አድማኝ ተመልካቾች ፕሮግራማችን ለሌሎች እንድደርስ ሼር፣ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እንግዲህ ሚኒሊክ ሳተላይት ለጊዜው ትንሽ ችግር ገጥሞታል ነው አይደል? አይ ችግር ገጥሞታል ቴክኒካል፣ እዛው ከሳተላይት ካምፓኒ ችግር ገጥሟቸዋል። ስለዚህ እስከሚስተካከል ድረስ አድማኝ ተመልካቾች በትዕግስት ጠብቁን። እንግዲህ ፕሮግራማችን ተጀምሯል ሀብትሽ፣ አንድ ሰበር ዜና አለ እሱን ላደርስና ወደ ርዕሳችን ንግባ። በጣም ጥሩ እሺ። ሰበር ዜና በዛሬው እለት ማለትም በቀን 18 08 2017 ዓ ም የአገዛዙ ሰራዊት በስተ ምስራቅ በኩል ከመንዶካ ተነስቶ ወደ መርትራድ በስተ ምዕራብ በኩል ከቱመት ተነስቶ የቁጥር አንድ መገልበጫ መንገዱን በመያዝ ወደ ምርትራድ እንዲሁም ከቱመት ቀጥታ መሃል መንገዱን በመያዝ በሦስት አቅጣጫ አዳሩን ሲጓዝ አድሮ ከበባ ውስጥ ለማስገባት የሞከረ ቢሆንም ነበልባሉና ግዙፉ የጎንደር ጠቅላይ ግዛት እዝ በስሩ ያሉትን በርካታ ክፍለ ጦሮችን የአማራ ፋኖ የካራማራ ክፍለ ጦርን ጨምሮ የተጠናና ስልታዊ የውጊያ ስትራቴጂ በመንደፍ ጠላት ባቀደው ልክ ሳይሆን በራሳችን እቅድ ወደኋላ ጠላትን ስበን ወጥመዳችን ሽምቅ ትግል ላይ አይደለም። አሁን መስመራዊ ውጊያዎችን ጭምር እያደረገ ነው። የሽምቅ ጥቃቶችን አልፎአልፎ እየፈጸመ ቢሆንም ነገር ግን መስመራዊ ውጊያዎችን ጭምር እያደረገ ነው። መስመራዊ ውጊያም ሲያደርግ ጠላትን ከመደምሰ ከማጥቃት በዘለለ ፈጽሞ ለመደምሰስም ጭምር በሚችልበት ደረጃ ነው ያለው። ከዚህ በፊት በተለያዩ ከተሞች በተለያዩ የጦርነት ቀጠናዎች ጠላት ተደምስሶ የነበረው ንዑስ ኃይል የነበረው አሃድ ተበትኖ ታይቷል አሁን ደግሞ ያሉትን ጥቂት አሃዶች ጭምር ፈጽሞ መበተን ፈጽሞ ማጥፋት የሚቻልበት ደረጃ ላይ ነው የሚገኘው ስለዚህ ይህንን ማድረጉ በደንብ መቀጠል ይኖርበታል ብዬ አስባለሁ ጌዬ በጣም ጥሩ እዚሁ ላይ አንድ ጥያቄ ላንሳና ወደ ሌላኛው ምናንሳ ጉዳይ እናልፋለን ማነሳው ነገር እንግዲህ ያው ሁሌም ማነሳው ነገር ነው በተለይ እንግዲህ በተለይ የጦር አመራርን የሚያውቁ ልምድ ያላቸው እንደዚህ አይነት ጀግኖች ባሉበት ሁኔታ ነገ ከነጎዳ ምን ሊደርስና ምን ሊፈጠር እንደሚችል ምን አይነት ጥቃት ብንሰነዝር ምን ማድረግ እንችላለን ብለው የሚያስቡ የሚያውቁ አርቀው የሚያስቡ ናቸው እና እኚህ ሰው መጥተው እንዲህ ሲናገሩ ኮኖሬል መጥተው ሲናገሩ ኮኖሬል ማን ነገረው መለሰ መጥተው ሲናገሩ የያዙትን የጨበጡትን ስለሚያውቁ ነው። ነገ ከነገ ወዲያ ምን ማድረግ እንደሚቻልበት ደረጃ ምን ማድረግ እንደሚችሉ ስለሚያውቁ ነው። እየሆነ ያለውን ነገር ስለሚገመግሙ ነው። የጠላትንም ማሰፋፈር፣ የራሳቸውን አቋም ስለሚያውቁ ነው። የኔ ግን ጥያቄ ምንድን ነው? ከጊዜ ወደ ጊዜ እንዲህ አይነት ነገሮች አሉ። በቃ ሁሌ ማሸነፍ የሚቻልበት ነገር አለ። ይሄን ማሸነፍ የሚቻልበትን ነገር ግን አሳጥሮ ወደ አሸናፊነት ለውጦ ወደሚፈለገው ቦታ ለመገስገስ የሚያሰናክሉ ነገሮች አሉ። እነኚህ መሰናክሎች እንዴት ነው መሻገር የሚቻለው ነው? ዋናው መሰናክል ብዬ የማስበው የአንድነት ጉዳይ ነው። በጋራ የመቆም ጉዳይ ነው። በአንድ ሳንባ መተንፈስ ጉዳይ ነው። ይሄ ነገር ግን አሁንም እየጎተተው አይደለም ወይ? እሳቸው እንዲህ ቢናገሩ የሚጎትታቸው የለም ወይ? እሳቸው ድሉ ቅርብ እንደሆነ ቢናገሩ ድሉ ቅርብ እንዳይሆን የሚያደርጉ የተሰገሰቡ የብልጽግና ወይም ደግሞ ሳልሳዊ ባህዴንን ለመመለስ የሚታግሉ የብልጽግና አጋሮች በቀጥታም በተዘዋዋሪ አጋር የሆኑ አሉ እና እነኚህ መሰናክል አይሆንም ወይ ይሄ እነኚህንስ እንዴት ነው መሻገር የሚቻለው የሚል ጥያቄ ቢነሳ ምን አስተያየት ይሰጣል ጌጥዬ ተገቢ ጥያቄ ነው ይሄ መነሳቱ እውነት ነው በደንብ ፈጽሞ ለመደምሰስ ብቻ ሳይሆን ለመደምሰስ ምንም ችግር የለውም። በተመጣበት መንገድ ተሄዶ ጠላትን መደምሰስ ይቻላል። ነገር ግን ጠላት ከተደመሰሰ በኋላ የሚኖረው ምዕራፍ በተለይ አንድነትን የሚጠይቅ ነው፣ መተባበርን የሚጠይቅ ነው። ከሁሉም በላይ ማለትም በደንብ የሥርዓት ተከላ ጉዳይ አለ ከተደመሰሰ በኋላ ጠላት ቤተ መንግስቱን ሌላም ሀይል መቆጣጠር የሚችልበት እድል ያን ያህል ዝግ አይደለም አለ በጦር ሜዳ ያለውን ሀይል ደመሰስከው ማለት በቀጥታ በቤተ መንግስት ያለውን እድል በቁጥጥር ስራ አስገብተሃል ማለትም አይደለም ሌላም ሀይል ጭምር ስላለ ማለት ነው ማን በጓሮ በር እንደሚመጣም ጭምር አታውቅም ስለዚህ እነዚህ እነዚህ ጉዳዮችን በደንብ አስተባብረው ከመሄድ እና ዘላቂ የሆነ ድልን ከማምጣት አንጻር ከምንም በላይ ይህንን ወታደራዊ ድል ወደ ፖለቲካዊ ድል ከማምጣት እና መንበረ ስልጣኑን ከመቆጣጠር ብሎም የአማራን ሕዝብ የዘር ፍጅት ለአንዴና ለመጨረሻ ጊዜ ከማስወገድ አንጻር ከመቆጣጠር አንፃር በደንብ ትብብሮች ያስፈልጋሉ። ስለዚህ እነዛ ትብብሮች ደግሞ ከምንም በላይ በአማራ ፋኖ በኩል በቅድሚያ እዚኛው አደረጃጀት ነ እዛኛው መዋቅር ነ እንደዚህ ሳይባል በሁሉም አደረጃጀቶች ውስጥ ያሉ ፋኖዎች ለአንድ አማራዊ ጥቅም መነሳት ይኖርባቸዋል። ስለዚህ ያንን ለማድረግ ቅንነት ያስፈልገዋል፣ ተአማኒነት ያስፈልገዋል። ከምንም በላይ ሌላው ሰርጎ ገቦች ደግሞ አሉ። አንተ እንዳልከው ሳልሳዊ ብአዴኖች አሉ፣ የብልጽግና ስራዎች የሚሰሩ አደረጃጀቶች ይኖራሉ። ነገር ግን በፋኖ ስም የሚጠሩ ማለት ነው፣ በአርበኛ ስም የሚጠሩ እንደዚህ ይኖራሉ። እነሱን ደግሞ መሽኮርመም አያስፈልግም። በግላጭ ማጥናት፣ መገምገም እና ማጋለጥ ያስፈልጋል። ሕዝብ እንዲፈርድባቸው ለሕዝብ አሳልፎ መስጠት ያስፈልጋል። ከዛ በኋላ በደንብ ወደ ድል ጎዳና መሄድ የሚቻልበት እድል በጣም ሰፊ ነው፣ ከፍተኛ ነው ሊሆን የሚችለው እና ያ ነው መሆን ያለበት ብዬ አስባለሁ። ከዛ ውጭ እንደው በጥቅማ ጥቅም፣ በስልጣን ፍላጎት፣ በግል ኢጎ እንደዚህ በመሳሰሉ ጉዳዮች የሚደረጉ ልዩነቶች ካሉ እነሱን ማቻቻል ያስፈልጋል። አሁን ለስልጣን የምንሯሯጥበት ሳይሆን የአማራን ህዝብ የምናገለግልበት ጊዜ ነው። አሁን ለግል ስብእና ግንባታ ለግል ዝና ለግል ኢጎ እንደዚህ የምንሯሯጥበት ሳይሆን የአማራን ህዝብ ከእልቂት ከጅምላ ጭፍጨፋ የምናድንበት ጊዜ ነው። ላለፉት ሃምሳ ዓመታት የከረምንበትን ህማማት ወደ ትንሣኤ የምንወስድበት ጊዜ ነው። ፈጽሞ የአማራ ህዝብ ወደ ስቅለቱ እንዳይሄድ፣ ወደ መከራው እንዳይሄድ የምንቀለብስበት ጊዜ ነው። ትንሣኤውን የምናመስድበት ጊዜ ነው። ስለዚህ ለዚህ በደንብ አይደለም፣ አማራ ከአማራ አይደለም፣ ፋኖ ከፋኖ ከሌሎች ኢትዮጵያውያን ጋርም ጭምር በተለይ የአማራ ህዝብ ጠላት ካልሆኑ የአማራን ህዝብ በጅምላ ካልጨፈጨፉ አካላት ጋርም መተባበር ያስፈልጋል። እንግዲህ እንደ ወያኔ አይነት የአማራን ህዝብ በጅምላ ሲጨፈጭፉ የኖሩ አሉ። ዛሬም ቢሆን የምንዋጋቸው የምንቃወማቸው ከእነሱ በስተቀር የራሳቸው የሆነ ጥያቄን ይዘው የሚታገሉ ኢትዮጵያውያን አሉ በየቦታው። ስለዚህ ከነሱ ጋር ጭምር መተባበር መቀናጀት በጣም ያስፈልጋል። አይደለም ፋኖ ከፋኖ ጋር ና ነው መሆን ያለበት ብዬ አስባለሁ። ከምንም በላይ ግን ይህንን ደግሞ የሚያስቆመው እኔ ስላልኩት የሚሆን ጉዳይ ወይም ብሩኬ አንተ ስላልከው የሚሆን ጉዳይ ብቻ ሳይሆን የዚህ የቅንጅቱም የልዩነቱም ተዋናይ የሆኑ አካላት ቀደም ብያልኳቸውን ነገሮች ማድረግ ሲችሉ ነው። አንደኛ የአማራን ሕዝብ ፍላጎት ያስቀደመ ስራ መስራት ነው። ከምንም በላይ ደግሞ የአማራን ሕዝብ ሊያጠቁ ወዳጅ መስሎ የገቡ ደግሞ ካሉ እነሱን ያለምንም ይቅርታ በነ ዋለሌ መኮንን ደረጃ መፈረጅ ያስፈልጋል። ዋለሌ መኮንን እኮ ዛሬ ድረስ በባንዳነት ስሙን የምናነሳው የኢትዮጵያ አፍራሽ ብለን ስሙን የምንጠቅሰው ሌላ በምንም አይደለም። ኢትዮጵያን የሚያፈርሱ የብሔር ፖለቲከኞች፣ የጎጥ ፖለቲከኞች ሁሉ እንዲፈለፈሉ የመጀመሪያውን የመሰረት ድንጋይ የጣለ ሰው ስለሆነ ነው ያን ያደረገ ስለሆነ ነው የነ ኦነግ፣ የነ ወያኔ፣ የተገንጣይ ፖለቲከኞች ሁሉ የአስተሳሰብ ምንጭ ስለሆነ ነው። እንግዲህ ሱራቱ የዛ አስተሳሰብ ምንጭ ነው ወይስ እንደ ፋሽስት አይነት የውጭ ኃይሎች ከጀርባ ሆኖ ያቀነባበሩት ነው የሚለው ደግሞ ሌላ ትንታኔ የሚጠይቅ ሌላ ጉዳይ ሆኖ ማለት ነው ያኔ ተማሪዎቹ ያነሱት የነበረው ጥያቄ ሁሉ የተማሪዎቹ ጥያቄ እንዳልነበረ እንግዲህ የሚያሳዩ በርካታ ትንታኔዎች አሉ፣ መረጃዎች ጭምር አሉ። ሌላው ቀርቶ ነዋለን መኮንን በታገል ጋዜጣ ላይ ያሳተሙት ያ አምስት ገጽ ኢትዮጵያን የሚከፋፍል አማራን በጠላትነት የሚፈርጅ መጣጠፍ ጭምር በውጭ ኃይሎች የተጻፈ እንደሆነ መረጃዎች አሉ። ቢያንስ መረጃዎች እንኳን ባይኖሩ ትንታኔዎች አሉ፣ መላምቶች አሉ፣ ነጥቦችን ገጣጥሞ እዛ ድምዳሜ ለመድረስ የሚቻልባቸው ምክንያቶች አሉ። ያ አከራካሪነቱ እንዳለ ሆኖ ነገር ግን ዋለሌ መኮንንን የምንቃወመው እንደዚህ አይነት ስራዎችን ስለሰራ ነው። አፍራሽ ስራዎችን ስለሰራ ነው። ሌላ በምንም አይደለም። እነዚህ ደግሞ በተለይ ነን እያሉ ጠቃሚዎች ነን እያሉ ጎጂዎች ሆኖ በመገኘታቸው ከዋለሌ መኮንንም በከፋ በባሰ ደረጃ መፈረጅ እና መታገል ያስፈልጋል። ከጠላቶቻችን ለይተን የምናያቸው አይደሉም። የውስጥ ጠላት የውጭ ጠላት ብሎ ነገር የለም። ጠላት ጠላት ነው። ቤት ያለ ጠላት ጠላት ነው፣ እዛ ገበያ አደባባይ ላይም ያለ ጠላት ያው ጠላት ነው። ስለዚህ የውጭ ጠላቶቻችንን ብቻ ሳይሆን የውስጥ ጠላቶቻችንን ጭምር በይፋ በጠላትነት መፈረጅ እና መቃወም ያስፈልጋል። ይሄ ግን በጠላትነት ስንፈረጅ፣ ስንቃወም፣ ስንታገላቸው በስልጣን ይገባኛል ምክንያት የሚያኮርፉትን በተመሳሳይ በጥቅማ ጥቅም ይገባኛል ምክንያት የሚያኮርፉትን የሚያፈነግጡትን በአስተዳደር ጉዳዮች ምክንያት የሚያኮርፉትን የሚያፈነግጡትን አይጨምርም። እነሱ ለጊዜነት ቢኖርም ግን በጠላትነት ለመፈረጅ የሚያበቁ አይደሉም። ጠላትነት የሚፈርጃቸው በቀጥታ የብልጽግናና የባህሬና ጆዳ ይዘው በፋኖ ውስጥ የተሰገሰጉትን ነው። ፋኖ ራሳቸው እጃቸውን ሰጠው ሌላው ፋኖም እጁን እንዲሰጥ የሚቀሰቀሱትን፣ አዲስ አበባ ለምታለች አድጋለች፣ ከተማው ይናፍቃል፣ ረጫ ካም ትሰራላችሁ፣ ገብተው እንደዚህ አይነት ቅስቀሳዎችን የሚያደርጉትን ማለት ነው ስለዚህ በዛ ደረጃ መሄድ በጣም ያስፈልጋል። እሱ አንዱ መፍትሄ ነው ብዬ አስባለሁ። በአጠቃላይ ግን አሁን ኮሎኔል ማንነገረው ባሉት ልክ የጠላትን ሰራዊት እግር በእግር እየተከታተሉ እየተጠቃውን ሰራዊት፣ የተመታውን በመቆዘም ላይ ያለውን እየተመተነ ያለውን ሰራዊት የመደምሰሱ ስራ የማጽዳቱ ስራ ለመስራት ግን ወታደራዊ ትብብሮችን ማድረግን ብቻውን በቂ ነው። ያኛው በጣም አስፈላጊ ነው። አሁን የምድራዊ አደረጃጀት አንድነቱ በጣም አስፈላጊ ነው። ፖለቲካዊ አንድነቱ በጣም አስፈላጊ ነው። እሱ ትብብር በጣም አስፈላጊ ጉዳይ ነው። ነገር ግን እሱ ባይመጣም እንኳን እሱ ባይሳካም እንኳን በየቀጠናው በሚደረጉ ወታደራዊ ትብብሮች፣ ወታደራዊ ቅንጅቶች ይህንን መስራት ይቻላል፣ ይህንን ማድረግ ይቻላል። እስከዛም ቢሆን በየጠቅላይ ግዛቱ ያሉ ሁለት ሁለት አደረጃጀቶች አሉ። እነዚህ ሁለት አደረጃጀቶች በአደረጃጀት የተለያዩ ቢሆኑም በጥቃቅን ፖለቲካዊ አመለካከቶች የተለያዩ ቢሆኑም መግለጫዎችን በየፊናቸው ሲያወጡ የተለያዩ ቢሆኑም ነገር ግን ጦር ሜዳ ላይ ምሽግ ላይ ሲዋድቁ ሲዋጉ ግን አንድ ናቸው። አልፎ አልፎ እርስ በርሳቸው መታኮስ ምን ማለት ቢኖርም ነገር ግን ጠላትን ሲያጠቁ ራሱን የሀገር መከላከያ ሰራዊት እያለ ቢጠራውን የአብይ አህመድ ሽብርተኛ ሰራዊትን በሚያጠቁበት ጊዜ ግን ተናበው ተግባብተው እኩል ነው የሚያጠቁት። ሌላው ቀርቶ ከጠላት የማረኩትን የጦር መሳሪያ የጥይት ፍሬ ጭምር እኩል የክላሽ ጥይት ጭምር ቆጥረው ተረካክበው ነው እኩል በፍትሐዊነት ደረጃ የሚቀባበሉት የሚከፋፈሉት ነው። በዚህ ደረጃ ወታደራዊ ትብብሮች አሉ። ስለዚህ አንድ ይሄ ወታደራዊ ትብብር መጠንከር መቀጠል አለበት ብዬ አስባለሁ። ስለዚህ ይህንን ወታደራዊ ትብብር በማድረግ በየቀጠናው ለመደምሰስ ዝግጁ የሆነውን ጠላት ፈጽሞ መደምሰስ ይቻላል ብዬ አስባለሁ። ከምንም በላይ በጣም ጠቃሚ አስፈላጊ የሚሆነው ደግሞ ግን ጠላት ራሱ ራሱን የሀገር መከላከያ ሰራዊት እያለ የሚጠራው የአብይ አህመድ ሰራዊት ወይም የአድማ ብተናና የሚኒሻ ገለመን እያለ የተደራጀውና በአብይ አህመድ ወንበር አስጠባቂ ኃይል በኩል የተሰ